እኔ የተወለድኩት ቡዲሂስት ቤተሰብ ውስጥ ነው። ከዚያም ክርስትና ውስጥ ስገባ በጣም ክፍት መስሎ ታየኝ። ማንኛውንም ነገር ለማድረግ በጣም ነፃ ነ። ስለዚህ አምላክን መጠየቅ ጀመርኩ። እውነተኛው አምላክ ማን እንደሆነ አላውቅም፣ አንተን እየፈለግኩ ነውና አምላኬ ሆይ ምራኝ አልኩነ። ቡዲሂስት በነበርኩ ጊዜ ቤተ መቅደስ ውስጥ እቆይ ነበር። ክርስቲያን በነበርኩ ጊዜ ደግሞ ቤተ ክርስቲያንን አገለግል ነበር ስለዚህ መስጊድ ውስጥ ለአራት ዓመታት ለመቆየት መረጡ። ከዚያም እስልምና በጣም ተግባራዊ ሚዛናዊ ሆኑ አገኙት። በሌላ በማንኛውንም ሃይማኖት ያላየሁት ነገር ነው። አሰላሙ አለይኩም ሼክ ሁሴን። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ጥያቄዎችን ልጀምር የምፈልገው ሼክ ሁሴን የማን ናቸው ብለው በመጠየቅ ነው። ስለ ሕይወቶ በአጭሩ ሊነግሩኝ ይችላሉ? ሙስሊም ስሆን ሙሐመድ ሑሴን የ ተብዬ ነው የምታወቀው። ቻይናዊ ነኝ። ህይወቴ የተጀመረው በቡድሂስት ቤተሰብ ውስጥ ነው። ስለዚህ በተለምዶ በዚያ ቤተሰብ ውስጥ ከተወለድክ አስተዳደገ ወገህንና ወላጆችህን መከተል ይሆናል። እናም መንፈሳዊ ነገሮችን እወዳለሁ። ስለዚህም ቤተ መቅደስ ውስጥ መሳተፍና ቤተ መቅደሱን ማገልገል እወድ ነበር። ከዚያም በድንገት ወደ ክርስትና ተዛወርኩ። ወደ ክርስትና የተዛወርኩበት ምክንያት አንዳንድ አንድ የቤተ ሰብ አባላት ድብልቅልቅ ያለ እምነት ውስጥ ስለነበሩ ነው። ክርስቲያን አለ፣ ቡድሂስት አለ፣ ታኦኢስት አለ፣ ነፃ አሳቢዎች አሉ። ከዚያም አልሐምዱሊላህ በአላህ ፍቃድ፣ ጥሩ ስሜት እንዲሰማኝ የሚያደርግ ነገር እየፈለግኩ ነበር፣ በጠንካራ ነገር ማመን የምችልበት እንዲሁ በወሬ ሳይሆን በማስረጃ የተደገፈ ጠንካራ ነገር ከዚያም አልሐምዱ ሊላህ በአላህ ፍቀድ በ1968 የዑመር ኢብኑልኸጣብን የህይወት ታሪክ አነበብኩና ሙስሊም ሆንኩ። ከ1968 ጀምሮ ህይወቴን እንደ ሙስሊም የጀመርኩት በዚህ መልኩ ነው። ወደዚያ ቡድሂስት ሆነው ያደጉባቸው ዓመታት ስንመለስ በእምነት በኩል ህይወቱ ምን ይመስል ነበር? በምን ያምኑ ነበር? በእርግጥ እንደ ቡድሂስት በጓታማ ቡድሃ የተባለ ሰው ትምህርቶች በሴቶቻቸው በመንፈሳዊ ግባቶቻቸው ታምናለ። ከዓለማዎቹም ዋነኛው ስቃይ የሚባል ነገር እንዳለ ሰዎች እንዲረዱ መሞከሩ ነው። ስለዚህ እርሱ ከሞት በኋላ ባለው ሕይወት ያምን ነበር፣ ያስተምር ነበር ወይስ በአንድ አምላክ ያምን ነበር? እኔ በግሌ ሙስሊም ከሆንኩ በኋላ እርሱ ያውቅ እንደ ነበር አምናለሁ። ለዚህም ነው ጸሎት ያደርግ የነበረው። ስጁድም ያደርግ ነበር፣ ይጸልይ ነበር

አላውቅም። እኔ በግሌ ምናልባት እርሱ ከነዚያ አንዱ ነው የሚል ስሜት ይፈጠርብኛል። አንዳንዴ ማንንም እርሱን እንዲያመልክ ካልጠራ፣ አምላክ የለም አላለም። ነገር ግን እርሱ ራሱ ይሰግድ ነበር። ሁል ጊዜ ከማይታየው ኃይል ጋር በጸሎት ይገናኝ ነበር። ተከታዮቹ ትምህርቱን እንዴት እንደተከተሉ አላህ ያውቃል። ልክ እንደ ሙሳና ዒሳ ነው። ዒሳ አምላክ ነኝ ወይም የአምላክ ልጅ ነኝ አላለም። አሁን ተከታዮቹ እርሱ አምላክ ነው ይላሉ። አብ ወልድ፣ መንፈስ ቅዱስ ሁሉም አንድ ናቸው ይላሉ። የዒሳ ስህተት አይደለም፣ ከእርሱ በኋላ የመጡት ሰዎች ስህተት ነው። አዲስ ሃይማኖት ፈጥረው ስሙን ተጠቅመዋል። ስለዚህ እኔ በግሌ ሙስሊም ከሆንኩ በኋላ ጓታማ ቡድሃ ምን ያደርግ እንደነበርና ሁሉንም ሰው ነፍሱን ለማጥራት ወይም ተዝኪያውን ነፍስ እንዴት እንዳሰለጠነ ለፍትወት ባሪያ እንዳይሆን

ሕጅ፣ የመቃብር ቦታ ላይ ለጥቂት ሰዓታት ከተቻለ ለአንድ ሌሊት ተኝቼ ማደር እፈልግ ነበር። ስለዚህ በሕይወት ውስጥ ብዙ ልምድ ለማግኘት እንሞክራለን፣ ምክንያቱም ይህን በመጽሐፍ አታገኘውም። ስለዚህ አሁን የሆነው ነገር ከጊዜ በኋላ በትምህርቱ የተከለከሉ ብዙ ነገሮች እንዳሉ አየው። ከእርሱ ይሁን አይሁን አላውቅም፣ ነገር ግን እኛ በምንከተለው እምነት መሠረት ምንም አይነት ስጋ መብላት አይቻልም። እንስሳትን መግደል የለም መግደል የተከለከለ ነው። ስለዚህ ነጽህ አትክልት ተመጋቢ ትሆናለህ። ይህም ማለት ራስህን ከዱንያ ሙሉ ለሙሉ ታገላለህ ማለት ነው። ስለዚህ ወጣት እንደመሆኔ አንድ የጎደለ ነገር እንዳለ ተሰማኝ። ሚዛናዊ አይደለም ነገሩ። ለእኔ ምክንያታዊ አመክንዮ የለውም። ነገር ግን እንዴት ትሑት መሆን እንዳለበህ ነፍስህን እንዴት ማጥራት ወይም ተዝኬቱን ነፍስ እንዳለበህ ፍላጎትህን አትከተል ከዱንያ ጋር አትጣበቅ ስለጋብቻ አታስብ ወዘተ እንዲሁ ጥሩ ሰው ሁን የሚሉትን መልካም እሴቶች እከተል ነበር እኔ በግሌ ሚዛናዊ እንዳልሆነ ይሰማኛል ለዚህም ነው ጥርጣሬዎች መፈጠር የጀመሩት ከዚያም ሌላ መንገድ መፈለግ ጀመርኩ ስለዚህ በግሌ በሕይወቴ የሆነ የጎደለ ነገር እንዳለ ተሰማኝ ከዚያም በግሌ ሃይማኖት እንዲህ ከባድ ነው ወይስ ይህ እንዲሁ በተከታዮች የተጨመረ ነገር ነው? ብዙ ትምህርቶች ከእንግዲህ ንጹህ አይደሉም። በግሌ በሕይወቴ የሆነ የጎደለ ነገር እንዳለ ተሰማኝ። መንቀሳቀስ አለብኝ ብዬ አስባለሁ፣ በዚህ መልኩ ነው። ከዛም ታላቅ እህቴ ክርስቲያን ስለነበረች ወደ ቤተ ክርስቲያን እንድከተላቸው አበረታታች። እኔም ይህንን አደረኩ። ከዚያም ወደ ክርስትና ስገባ ገደብ አልባ በጣም ክፍት መስሎ ታየኝ። ታውቃለህ እንዲሁ ማንኛውንም ነገር ለማድረግ ነፃ ነህ፣ ሁሉም ነገር ይቻላል። ምንም እንኳን ትምህርቱ ወይም እውነተኛው ትምህርት ብዙ አታድርግ የሚሉ ነገሮች ቢኖሩትም፣ ዛሬ ስለ ክርስትና የምናወራበት መንገድ ሁሉም ነገር ችግር የለውም የሚል ነው። ዒሳን እስከ ወደድክ፣ በዒሳ እስካመንክ፣ እርሱ መድህንህ ነው፣ ከዚያም ድናሃል። ይህ በጣም አስደሳች ይመስላል ምክንያቱም ከዚህ በፊት ብዙ አታድርግ ነበር። አሁን ደግሞ ብዙ አድርግ አለ። ምክንያቱም ቁርጠኛ ሰው መሆን እፈልጋለሁ። ቡዲሂስት ስሆን ቁርጠኛ ቡዲሂስት መሆን እፈልጋለሁ። ክርስቲያን ስሆን ቁርጠኛ ክርስቲያን መሆን እፈልጋለሁ። ለምን ከተባለ ይህ የአምላክ እውነተኛ መልእክት ከሆነ ለራሴ ብቻ መያዝ ትክክል አይደለም። ለጓደኞች ማካፈል አለብኝ። እናም ብዙ ሙስሊም ጓደኞች አሉኝ ከኢየሱስም ጋር በተያያዘ ያሉ ትምህርቶችን ለነሱ ማካፈል ፈለግኩ። ከጊዜ በኋላ ምርምሬን ስጀምር ከእነርሱ ጋር ማውራት ጀመርኩ፣ ጥቂት ጥያቄዎችን ጠየቅኩ። ባላሰብኩት ሁኔታ እነርሱም በኢየሱስ ወይም በዒሳ ያምናሉ። ሙስሊሞች በዒሳ ያምናሉ፣ በዒሳ ለማመን ችግር የለባቸው። ነገር ግን እኛ ክርስቲያኖች በዒሳ የምናምንበት መንገድ የተለየ ነው። በሥላሴ ጽንሰ ሐሳብ እናምናለን፣ እነሱ ግን አያምኑበትም። ስለዚህ በድንገት ይህንን የእውነት ሃይማኖት አልሐክም የበለጠ ለመረዳት ተጨማሪ ምርምር ለማድረግ ጊዜው እንደደረሰ ተሰማኝ። እውነቱን ማወቅ አስፈላጊ ነው፣ ግማሽ እውነት ሳይሆን ሙሉውን እውነት። ወደ እስልምና ያደረግከው ጉዞ እንዴት ተጀመረ? ስለ እስልምና በጣም ያስደነቀ ነገር ምንድን ነው? ጓደኞችን ወደ ክርስትና ለመጥራት ተልእኮዬን ስጀምር ጥቂት ነገሮችን ጠየቁ ግራ ወደ ቄሱ ተመልሼ ስለ ሥላሴ ጽንሰ ሐሳብ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እንዲያብራራልኝ ጠየቅኩት። ሊያሳምኑኝ አልቻሉም፣ ምክንያቱም ማሰብ እወዳለሁ፣ መጠየቅ እወዳለሁ፣ እንዲሁ አይችሉም። እነርሱም መንፈስ ቅዱስ ወደ አንተ እስኪመጣ ጠብቅ፣ መንፈስ ቅዱስ ያብራራልሃል ይሉኛል። እንደዚያ ይሉኛል። ነገር ግን አሁንም እኔ እውነቱን በመጠባበቅ ላይ ነኝ። ከዚያም አምላክን መጠየቅ ጀመርኩ። እውነተኛው አምላክ ማን እንደሆነ አላውቅም። አንተን እየፈለግኩህ ነው፣ ስለዚህ ምራኝ አምላኬ። ስሙን ባላውቅም አምላክ እንዳለ ግን አምናለሁ። ስለዚህ ወደ ቀጥተኛው መንገድ ምራኝ ብዬ ከመጸለይ ውጭ ሌላ ምንም አማራጭ አልነበረኝም። ኦ አምላኬ ሆይ አንተን እየፈለግኩህ እንደሆነ ታውቃለህ እላለሁ። ከዚያም በድንገት ቁርኣንን የማንበብ ስሜቴ በጣም እየጠነከረ መጣ። ሙስሊሞች የሚያምኑት ይህ ምንድን ነው ማወቅ እፈልጋለሁ

በስመ ሙስሊም ብቻ ሳይሆን የነብዩ ዐለይሂ ሰላቱ ወሰላም ባልደረባ ሆነ፣ ሁለተኛው ኸሊፋ ሆነ። በእርሱ ዘመን የሮምና የፐርሽያ ግዛቶች በሙሉ በሙስሊም ግዛት ሥር ገቡ። በጣም ታሪካዊ ነገር ተከሰተ። ያ ልቤን ከፈተው። ይህ ሃይማኖት ይህን ሰው ሊለውጥ የሚችል በጣም ኃይለኛ መሆን አለበት። እስልምናን የሚቃወም ነብዩን የሚቃወም ነብዩን ሊገድል የፈለገ ሰው ከዛም በቁርአን በቁርአን ምሪት ሙሉ በሙሉ ተለወጠ። ያ ወደ እስልምና ያደረግኩት ጉዞ መጀመሪያ ነው። ከዚያም እስልምና በጣም ተግባራዊ ሚዛናዊ ሆኖ አገኘሁት። እርግጥ ነው አድርግ የሚለውም አታድርግ የሚለውም አለ። ነገር ግን አታድርግ የሚለው አነስተኛ ነው። ትሰግዳለህ፣ ግን በተመሳሳይ ጊዜ ጠንክረህ መሥራት አለብህ። ቤተሰብ ሊኖርህ ይችላል። የተለያዩ ጉዳዮች በእስልምና ውስጥ ሚዛናዊ ሆኖ ነው የቀረቡት እናም የበለጠ እየተማርኩ ሲሄድ የምረዳው ውበት እስልምና በጣም ፍጹም መሆኑን ነው። ከሃ እስከበ ያብራራልሃል። የአሰራር ደንቡ ሁሉም ነገር ዝግጁ ነው። ከእንግዲህ የራስህን መንገድ መፍጠር የለብህም፣ እንዲሁ ትከተላለህ። እንዴት መብላት፣ እንዴት መጠጣት፣ እንዴት መልበስ፣ እንዴት ማውራት፣ እንዴት መስራት፣ ሁሉም ነገር በጣም በዝርዝር ተቀምጧል። አላሁ አክበር ወሊላሂል ሐምድ ያንን በሌላ በማንኛውም ሃይማኖት አላየሁም። ሌላ ሃይማኖት ይህን ሊሉ ይችላሉ፣ ነገር ግን ማስረጃ የለም፣ ዝርዝር የለም። ነገር ግን እስልምና እንዲሁ ወሬ አይደለም፣ አላህ ያለው ብቻ አይደለም። ነቢዩ ሁሉንም ነገር እንዲያሳዩ ተልከዋል። ታዲያ እስልምና መቶ በመቶ እውነት መሆኑን ያሳመነ ዋናው ነገር ምንድን ነው? ምክንያቱ መጀመሪያ ነገሩን በጥልቀት መመረመር ስጀምር፣ ከዚያም ቀስ በቀስ ወደ ኋላ እየተመለከትኩ

በእውነትም መቶ ፐርሰንት ንጹሕ በሆነው በዚህ መጽሐፍ በማመኔ በጣም እኮራለሁ። ከተወረደበት ከተገለጠበት ቀን ጀምሮ እስከ ዛሬ ድረስ ሳይለወጥ ሳይበረዝ የኖረ ነው። ከዚያም በዓለም ዙሪያ ስጓዝ እዚህም እዚያም በሄድኩበት ቦታ ሁሉ ቁርአኑ አንድ ዓይነት ነው። ሙስሊሞች ሲሰግዱ በአንድ ቋንቋ ነው። አዛን ሲደረግ በአንድ ቋንቋ ነው። ሰላትንም በተመለከተ በአንድ ቋንቋ ነው። አላሁ አክበር ወሊላሂ አልሐምድ ምክንያቱም መረዳት ስጀምር ወደ አምላክ እየሰገድኩ እንደሆነ አምናለሁ፣ ምራኝ እያልኩኝ። እና ይሄ ነገር ወደ ህይወቴ በብርቱ ሲመጣ ዝግጁ ነኝ አልኩ። እንግዲህ ተመልከት፣ ሙስሊም መሆን ስፈልግ፣ ወንድም አሕመድ፣ ቀላል አይደለም። ቀላል መስሎኝ ነበር። እኔ ነበርኩኝ በግሌ ኢማሙ ድረስ ሄጄ ሙስሊም መሆን እፈልጋለሁ እባክህን ልትረዳኝ ትችላለህ አልኩት። አንዳንድ ጊዜ ሙስሊም ጓደኛን ሳየውና ሙስሊም መሆኔን ስነግረው ይደንቀዋል። መቼ ለምን እስልምናን መረጥክ ይላል። ሙስሊም በመሆኔ ይገረማሉ። ምናልባት የተገረሙት ለምን እስልምናን መምረጥ ፈለክ ብለው ነው። ይህ በጣም ያሳዝነኛል። ቢሆንም ግን ማንንም አልወቅስም። ከቡዲሂዝም ወደ ክርስትና ስሸጋገር ብዙ ሰዎች እንደሚያደርጉት ዝም ብሎ በመከተል ነበር። እውር መከተል ያለ ዕውቀት ዝም ብለው ይከተላሉ እኔ ቡድሂስት ነኝ እኔ ክርስቲያን ነኝ ይላሉ ነገር ግን መጽሐፉን እንኳን አያነቡም ስንት ክርስቲያኖች መጽሐፍ ቅዱስን ያነባሉ ስንት ቡድሂስቶች ዳርማን ያነባሉ በጣም ጥቂቶች ናቸው ልትቆጥራቸው ትችላለህ ነገር ግን ሁሉም ሙስሊሞች ቁርአንን ያነባሉ በሚሊዮን የሚቆጠሩ ሙስሊሞች ቁርአንን በቃል ይይዛሉ ተአምሩ አስደናቂ መሆኑን መገመት ትችላለህ ይህ በአላህ በቁርአንና በእስልምና ላይ ያለኝን እምነት ከጊዜ ወደ ጊዜ እየጠነከረ ሄደ። አይጠፋም። እዚህም እዚያም ብዙ ፈተናዎች ቢያጋጥሙኝም በእስልምና ላይ ያለኝን እምነት ግን ፈጽሞ አልቀነሰውም። ስለዚህ ወደ መስጊድ ሄድኩ፣ ከኢማሙ ጋር ተገናኘው፣ ስለ ሐሳብ የነገርኩት ሸሃዳም ከያዝኩ በኋላ ወዲያውኑ አልሐምዱሊላህ። አሁን ሙስሊም ነኝ፣ ነገር ግን አሁን የት እንደምቆይ አላውቅም ምክንያቱም ከልጅነት ጀምሮ በጣም ነፃ ነበርኩ። በጣም ነፃ ሰው ነኝ። መስጊድ ውስጥ መቆየት እችላለሁ ብዬ ፈቃድ እየጠየቅኩ ነበር። ማንንም ማስቸገር አልፈልግም። ምክንያቱም ወጣት ሳለሁ፣ ቡድሂስት ሳለሁ፣ በቤተ መቅደስ በቡድሂስት ቤተ መቅደስ መቆየትን እመርጥ ነበር። ክርስቲያን ሳለሁ ቤተ ክርስቲያንን ማገልገል እመርጥ ነበር። ስለዚህ ይህንን አካባቢ ይህን የመሰለ የአምልኮ ቤት እወዳለሁ። ምክንያቱም ማንንም አታስቸግርምና፣ ጥሩ ሰዎች ሁሉ ወደዚህ አካባቢ ይመጣሉ። እንዲህ ነው የማምነው። የሚጸልዩ ሙስሊሞች ብቻ ወደ መስጊድ ይመጣሉ። የሚጸልዩ ክርስቲያኖች ብቻ ወደ ቤተ ክርስቲያን ይሄዳሉ። የሚጸልዩ ቡድሂስቶች ብቻ ወደ ቤተ መቅደስ ይሄዳሉ። የማይጸልዩ ከሆነ አይሄዱም። ስለዚህ ለአራት ዓመታት መስጊድ ውስጥ ለመቆየት መረጥኩ። ነገር ግን በተለያዩ መስጊዶች ሂጅራ አደርጋለሁ አንድ ሳምንት እዚህ ሁለት ሳምንት እዚያ ጥቂት ወራት እዚህ ጥቂት ወራት እዚያ፣ በአካባቢውና በጣም ምቹ በመሆኑ ላይ የተመሰረተ ነው። አጓጓዘ የበለጠ ጥሩ ስሜት ይሰጠኛል፣ ከዚያም ረዘም ላለ ጊዜ ቆያለሁ። ለአራት ዓመታት መስጊድ ውስጥ ቆየሁ። አልሐምዱሊላህ፣ ትክክለኛ ውሳኔ ወሰኛለሁ። ምክንያቱም ምርጥ ለመሆን ምርጥ ቦታ ለመማርም ፈጣኑ መንገድ ምክንያቱም ወደ መስጊድ የሚመጡ ሰዎች ይጸልያሉ። ስለዚህ በተደጋጋሚ ጠይቄያቸው ከነሱ ልማር እችላለሁ። ወደ እስልምና መለወጥህን ቤተሰብህ እናትህና አባትህ እንዴት ተቀበሉት? እናቴ ትንሽ ደንግጣ ነበር። ምክንያቱም በቤተሰብ ውስጥ ትንሹ ወንድ ልጅ ነኝ ነኝ እንዳይጎዱኝ ወይም እንዳይከታተሉኝ ወይም እንዳይደበድቡኝ አሊያም ደግሞ የሆነ ነገር እንዳያደርሱብኝ ጭንቀቴ ነበር። ያ የነበረኝ ሥጋት ነው። ግን አላህ ታላቅ ነው። ለዛ ነው ሙስሊም ስሆን ወደ ቤት ያልሄድኩት። ወላጆቼን እስካሁን ምንም አላሳወቅኳቸው። እናቴ አሁንም በሕይወት አለች፣ አያቴም እዛ ናት። ግን የት እንዳለሁ እንዳያውቁና እንዳይረብሹኝ ራሴን አግልያለሁ። ከዚያም ጥሩ መምህር አለኝ፣ እርሱም መመለስ አለብህ እያቸው አነጋግራቸው ይለኝ ነበር። ወደ ቤት ስደርስ እርግጥ ነው እናቴ ትንሽ ተጎድታለች። መጀመሪያ ላይ ልጇን እንደምታጣ ተጨንቃ ነበር። ስለዚህ እኔ አልሐምዱልላህ እዚህም እዚያም ጥቂት ተምሬአለሁ። እማዬ፣ እኔ ነኝ ልጅሽ ነኝ አሁንም ቻይናዊ ነኝ አልኳት። ወደ ክፍሏም ገብታ ራሷ ላይ ቆለፈች። ግን ከአያቴ ከወንድሞቼ ና እህቶቼ ጋር ተነጋገርኩ። ሁሉም በጣም የሚረዱ ናቸው። አላሁ አክበር ደስተኞች ናቸው። እንዴት መቼ ሙስሊም ሆንክ? አሁን ምን ተፈጠረ ብለው ጠየቁኝ። ሁኔታ እንዴት ነው? በጣም ጥሩ የመረዳት ግንዛቤ ያላቸው ናቸው። ስለዚህ ያ በጣም ደህንነት እንዲሰማኝ አደረገኝ። ግን በኋላ ላይ ወደ ቤት ብዙ ጊዜ እሄድ ነበር። ከዚያም ጥሩ ስሜት እንዲሰማቸው አደርጋለሁ። አትጨነቁ፣ በትልቅ ቤት ውስጥ ነው የምኖረው እላችኋለሁ። መስጂድ ውስጥ እንደምቆይ አልነገርኳቸው ከዚያም በኋላ እየተቀራረብን ስንሄድ ለውጦች ይናይተው በእኔ ኮሩ። ከዚያም አሁን ስለምመላለስ የበለጠ ምቾት ተሰማት። ከእነሱ ጋር አልኖረም፣ ወደ ቤት እሄዳለሁ። የተወሰነ ጊዜ ከእነሱ ጋር አሳልፋለሁ፣ አነጋግራችኋለሁ፣ የተወሰነ ፍራፍሬ አመጣላችኋለሁ። ሀላል የሆነ ማንኛውንም ነገር ወደ ቤት አመጣለሁ። ስለዚህ ልዩነቱን አይሰማቸውም። ታውቃለህ ራሳችንን እንዴት እንደምናሳድግና የእስልምናን ውብስ ሴት ካሳየን

በቡዲሂዝም መጽናኛ ለማግኘት ይሞክራሉ። ቡድሂዝም በርግጥ ለሰው ነፍስ መጽናኛ ሊያመጣ ይችላል። በማሰላሰልና በሰላት መካከል ያለው ልዩነት ምንድነው? በአጠቃላይ ሰዎች ይህንን ንጽጽር ያደርጋሉ። ሁሉንም ነገር ከተመለከትክ እስልምና የበለጠ ፍጹም የበለጠ ሚዛናዊ እንደሆነ ታያለ። ዝም ብለህ ተቀምጠ ለማሰላሰልና ምንም ላለማድረግ አይደለም። እኛ ሐረካ ፊሃ በረካህ ነው ብለን የምናምነው እንቅስቃሴ ሁሌም የበለጠ በረከት ያመጣል። ስለዚህ በእስልምና ያለው ሰላት በጣም የሚያምር እንደሆነ ታያለ። በጣም ፍጹም ነው። ምክንያቱም ሰላታችን እንኳን በራሳችን የተፈጠረ አይደለም። በሰላታችን ውስጥ የምንቀራው ሁሉ ካንተ ከኔ ከማንም አይደለም። አላህ ለነቢዩ ዓለይሂ ሰላቱ ወሰላም ያስተማሯቸው ሲሆን ነቢዩም ለእኛ አስተምረውናል። በጣም ልዩ የሆነ የግንኙነት መንገድ። ርኩዕ አለህ ስጁድ አለህ። እርግጥ ነው ወደ ቡድሂስት ዳርማ ከተመለከትክ ወደ ሙሴ ወይም ዒሳ ትምህርት ከተመለከትክ እነሱም ርኩዕና ስጁድ አላቸው። ግን በኋላ ላይ ሰዎች አይከተሉ። ሰዎች መለወጥ ይጀምራሉ፣ ከትውልድ በኋላ ያሉ ተከታዮች። ከዚያም ሙሉውን ትምህርት ይረሳሉ። የሚጠቅሱት ነገር የላቸው የሚጠቅሱት የመጀመሪያው መጽሐፍ እዛ የለም። ለዳርማም ተመሳሳይ ነው። ሁሉም ነገር ተበርዟል። ሁሉም ነገር ከቁጥጥር ውጭ ሆነ። የድሮ ተውራት የለም፣ በተልሙድ ተተክቷል። እንጂልም ሁሉም ነገር ተበላሽቷል። አልሐምዱልላህ ግን ቁርአን ተአምር ሆኖ እስከ ዛሬ ድረስ ሳይለወጥ፣ ሳይበረዝ ኦሪጂናል ሆኖ ቆይቷል። አላሁ አክበር። ሰዎች ሲያሰላስሉ ምንም ነገር ላለማሰብ ይሞክራሉ ለነፍስም የሚቻልና በእውነት ጠቃሚ ነው ብለው ያስባሉ። ሜዲቴሽን ወይም ማሰላሰል እነዚህን ሁሉ አሉታዊ ኃይሎች እንድታሸንፍ ከሚያስተምሩ መንገዶች አንዱ ነው። እኔ ሜዲቴሽንን የምቆጥረው እንደ ተዝኪየቱን ነፍስ ወይም ነፍስን ማጥራት ነው። ያሉህን አሉታዊ ነገሮች በሙሉ በማስታወስና በማንጸባረቅ እነሱን ለማጥራት መሞከር ነው። አሉታዊ የሆነ ማንኛውንም ነገር

በዙሪያችን ከሚከሰቱ መጥፎ ነገሮች ሁሉ ጀርባ የምንማራው ትምህርት አለ። አዎንታዊ አስተሳሰብ ሊኖርህ ይገባል። አላህ ማንኛውንም ነገር ያለ ምክንያት አያደርግም። አሁን ለእኛ እንደ ሙስሊም እስልምና በጣም ፍጹም፣ በጣም ግልጽ፣ እንደ መስታወት የጠራ ለማስረዳት በጣም ቀላል ነው። ስለዚህ ሜዲቴሽን በዚያን ጊዜ ከነበራቸው መንገዶች አንዱ ነበር። ነገር ግን ምርጡ መንገድ እስልምናን ከተመለከትህ አላሁ አክበር መገመት ትችላለህ። ሰላት ከመጀመርህና ከመስገድህ በፊት ምን ማድረግ አለብህ? ሰውነትህን ማጽዳት አለብህ፣ ውዱእ ማድረግ አለብህ። እስልምና ምን ያክል ፍጹም እንደሆነ ታያለህ። እናም እጅህን፣ አፍህን፣ አፍንጫህን፣ ፊትህን በማጠብ ምን ትማራለህ? ምክንያቱም እነዚህ ለዱንያ የተጋለጡ ናቸው። በዙሪያችን ያለውም ነገር ሁሉ በጣም የተበላሸ ነው። ለዚህም ነው ሁል ጊዜ ተማሪዎቼንና ያገኘኋቸውን ሰዎች ሁሉ እባካችሁ ሰላታችሁን እንዳታሳልፉ ብዬ የማስታውሱ። ከአላህ ጋር ብቻ ተገናኝታችሁ ቆዩ። ፈዝኩሩኒ አዝኩርኩም፣ አስታውሱኝ አስታውሳችኋለሁና። ነገሩ አላህ ሁል ጊዜ ከእናንተ ጋር ነው። ምንም ያህል መጥፎ ሁኔታ ውስጥ ብትሆን፣ ምንም ያህል ብታዝም፣ እባክህ ሰላትህን እንዳታሳልፍ። ስለ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም በጣም ያስደነቀህ ነገር ምንድን ነው? አለይሂ ሰላቱ ወሰላም ላወዳድረው የምችልበት ምንም ነገር የለም ምክንያቱም እሳቸው ለሁላችንም እዝነት ሆነው ተልከዋል ወደ አላህ የሚወስደውን መንገድ እንዲያሳዩን ብዙ ጊዜ አሳልፈዋል እርሱም ቀጥተኛ መንገድ ነው ስለዚህ የነቢዩን አለ ላት ወሰላም ሱና በፍጹም ችላ አትበሉ በያላችሁበት የምትገኙ ሙስሊም ወንድሞች እናቶች ነቢዩን አለ ላት ወሰላም ወደ ጎና አታድርጓቸው

ኤቴይስቶች መሆናቸው ሊያሳዝንህ ይችላል። ወደ ልባቸው እንዴት መድረስ እንችላለን ብለህ ታስባለህ። ወደ እስልምና እንዴት ልንጠራቸው እንችላለን ብለህ ታስባለህ። መንገዱ ምንድን ነው? ለዚህም ነው ጠንክሬ የምሥራው፣ ከእነርሱ ጋር እያወራሁ ነው። ለዚህም ነው ሁልጊዜ ግዜ ከእነርሱ ጋር የምገናኘው። እኔ በጣም ግልጽ ነኝ፣ እነርሱም በጣም ግልጽ እንደሆኑ ይሰማኛል። ወንድም አሕመድ ኤቴይስት ከሆኑት በአምላክ ከማያምኑት ሕዝቦቼ ጋር ሳወራ እንዲህ እላለሁ፦ ወንድሞቼ እህቶቼ ሆይ፣ ታውቃላችሁ፣ በአምላክ አናምንም ስትሉ ወደ እስልምና ግማሽ መንገድ ላይ ናችሁ። ምክንያቱም ሙስሊም መሆን ስትፈልጉ ላኢላህ ብላችሁ ነው የምትጀምሩት። ሌላ አምላክ የለም። ኢላላህ ብሎ መቀጠል ብቻ ነው ያለባችሁ፣ እላችኋለሁ። በጣም ቀላል ነው። ላኢላህ የተባለውን አዘጋጅታችሁ አስቀምጣችኋል ኢላላህ ብላችሁ ከቀጠላችሁበት አልሐምዱልላህ ስለዚህ እንዲረዱ አደርጋችኋለሁ እስልምና ውብ ነው ቀላል እንደሆነ እንዲሰማችሁ አደርጋለሁ አላህ ሃይማኖትን ከባድ አላደረገም እስከዛሬ ድረስ በሄድኩበት ሁሉ ህዝቦችን ሳገኝ ሁል ጊዜ አነጋገራችኋለሁ እናም አልሐምዱልላህ አንዳንድ ሰዎች በጣም አውንታዊ ሆነዋል አሁን እየተማሩ ነው ቁርዓን ሰጣችኋለሁ፣ አንብቡ ትርጉሙን አንብቡላችኋለሁ። እናም ከሁለት ዓመት በኋላ ወደ እኔ መተው፣ አመሰግናለሁ ሼኽ፣ አሁን ሙሉ ቁርዓንን አንብቤዋለሁ፣ በጣም አስገራሚ አስደሳች ነው ይላሉ። በጣም አዎንታዊ ናቸው። እርግጥ ነው ሂዳያ ከአላህ ነው። ልናዝን እንችላለን፣ ነገር ግን ተስፋ አንቁረጥ። መጸለያችን እንቀጥል፣ የቻልነውን ሁሉ እናድርግ። ምርጡ የዳዕዋ ዐይነት፣ ወንድም አሕመድ መልካም አርአያ መሆን ነው። ተግባር ከቃል ይበልጣል። በዓለም ላይ ላሉ ሙስሊም ላልሆኑት ሁሉ የመናገር ዕድል ቢኖረህ ጥቂት ደቂቃዎች ብቻ ቢኖሩህ ምን ትላቸው ነበር? ሁል ጊዜ ሰዎችን በሙስሊምና በእስልምና መካከል ያለውን ትልቅ ልዩነት አስታውሳቸዋለሁ። እስልምና ትምህርቱ ነው፣ ሙስሊም ህዝቡ ነው። ሙስሊም በመሆኔ እኮራለሁ ምክንያቱም እስልምናን እከተላለሁ እስልምና እኔን አይከተልም። እባካችሁ በእስልምናና በሙስሊም መካከል ያለውን ልዩነት እወቁ። እስልምና የአንድ የተወሰነ ዘር አይደለም፣ የሁላችንም ነው። ለዚህም ነው ኢስላም ወይም አይ ኤስ ኤል ኤ ኤም ሁል ጊዜ በእንግሊዝኛ አይ ሻል ላቭ ኦል ማንካይን ሁሉንም የሰው ዘር እወዳለሁ ብዬ የምተረጉመው። ካልገባችሁ እባካችሁ ጠይቁና ተማሩ። ነገር ግን ከትክክለኛ ምንጮች ተማሩ። ለሰው ልጆችም ፍትሃዊ ሆኑ። እኛ ዝግጁ ነን፣ አትጨነቁ። እዚህ ማንንም ለመፍረድ አይደለም ያለ ነው። ምክንያቱም ሁሉም ሰው እውነትን የማግኘት ጻድቅ የመሆንንና ተግባራዊ ሙስሊም የመሆን እድል አለው። ምክንያቱም እስልምና የሁላችንም ነው። ጀዛከላህ ኸይራን ሸይኽ ሁሴንዮ ከኛ ጋር ስለጎየህ በጣም እናመሰግናለን። አላህ መልካም ምንዳን ይክፈልዎት።